አባትነት የሚረጋገጠው በሕግ ስልጣኑም የፍርድ ቤትና ፍርድ ቤት ብቻ ነው። የእኛም ይሁን ያሉ አባትነት ማረጋገጥን የቴሌቪዥንና የዲጂታል ሚዲያ ፕሮግራም አደረጉት። ጋዜጠኛዋ ግን ይህ እንዴት መዝናኛ ሊሆን ይችላል ስትል ትጠይቃለች። በሰው ሐዘንና ስብራት እኮ እንዴት ትላለች። ይህ አሜሪካዊ ለሁለት ወር ጨቅላ የአባትነት ፍቅሩን በልቡ እንዳስቀመጠ የፍቅር አጋሩ የሆነችውን እናቱን ባያምናት ጊዜ እረ አያድርገውን እየተመኘ ዲኤንኤ አስመረመረም። የተመኘውም የፈለገውም ሳይሆን ቀረ። እርሷ ያልታመነች ሆና ያንተናቸው ያለችው ጨቅላና ፍቅሩ ሁለቱም የእርሱ ሳይሆኑ ቀሩ። ስብር አለ፣ አነባም። ይህም በአደባባይ ሞሪ በተባለ አሜሪካዊ የቴሌቪዥን ዝግጅት ፕሮግራም ሆኖ ቀረበ። መታመን ባለመታመን ሲተካም፣ የአባትነት ፍቅር በክህደት ሲሸነፍ፣ ቤተሰብና መሠረቱ የሆነው ትዳር ድብልቅልቅ ሲል ማየት እንዴት የመዝናኛ ፕሮግራም ሊሆን ይችላል? ይህ ነገር በእኛም ሀገር እየሆነም እየተለመደም ሲመጣ ይታያል። ግለሰቦቹ ዲኤንኤ የሚመረመሩት በሚዲያ ቀርበው በአደባባይ የሚታዩት በግልጽ በእውቀት ላይ የተመሰረተ ፈቃዳቸውን ሰጥተው የሕግ ትርጉሙ ገብቷቸው መታየታቸው ሊያስከትል የሚችለውን ጉዳት ጭምር ተነግሯቸው አውቀውት ይሆን የሚለውን እየጠየኩ አባትነት ስለሚረጋገጥበት የሀገራችን የሕግ መንገድ አሁንና ነገ በዚህ ሰዓት ምጥን አድርጌ እነግራችኋለሁ ደግሞ አልሰማንም እንዳትሉም፣ ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ። ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠም 30 ዓመታትን በስኬት የተጓዘው ኑ፣ ከመሪው የግል ባንክ ጋር አብረን እንስራ። አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ፣ ጋብዘዋችኋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። በዓለም አቀፍ ደረጃ የዲኤንኤ ምርመራ በእውቀት የተሰጠ ፈቃደኝነት እንዲኖርበት ይጠበቃል። ከዚህ ውጪ በድብቅ መደረጉ በፍትሐ ብሔር ወይም በወንጀል እንደየሀገሩ ሊያስጠይቅ ይችላል። የዲኤንኤ ምርመራ በጥርጣሬ ከመኖር አውቄው እርፍ ልበል በሚል በሕግ አስገዳጅ ሁኔታ በመፈጠሩ ወይም አባትነትን ለመወሰን በፍርድ ቤት ትዕዛዝ ሊደረግ ይችላል። የተሻሻለው የቤተሰብ ሕግ በአንቀጽ 125 ድንጋጌው አባትነት የሚታወቀው በሦስት መንገዶች ብቻ ስለመሆኑ ይደነግጋል። እነርሱም፣ አንድ፣ ልጁ በሚጸነስበት ወይም በሚወለድበት ጊዜ በእናትየውና በአንድ ወንድ መካከል በሕግ የታወቀ ግንኙነት ማለትም ጋብቻና እንደ ባልና ሚስት ያለ ግንኙነት መኖሩ በመረጋገጡ፣ ሁለት ይህ በሌለበት ሁኔታም አባትየው ልጁን ልጄ ነው ሲል በመቀበሉ፣ ሶስት እንዲሁም በሁለቱ ሁኔታዎች ካልታወቀ ወይም ከተካደ በፍርድ ቤት በሚሰጥ ውሳኔ አባትነት ይታወቃል ይላል። እነዚህ ሶስቱም ሂደቶች ደረጃ በደረጃ የሚከወኑ ናቸው። አባትነት በመጀመሪያው ካልታወቀ በሁለተኛው በሁለተኛው ካልታወቀ ደግሞ በሶስተኛው እንዲታወቅ ይጠበቃል። አንዱ አንዱን አይጥስም። በትዳር ውስጥ ባለመወለዱ ወይም ባለመጸነሱ ልጁ የማን እንደሆነ ባልታወቀ ጊዜ የእኔ ነው ብሎ አምኖ የተቀበለ ሰው የልጁ አባት መሆኑን ተቀበለ ይባላል። መቀበሉም በክብር መዝገብ ሹም ፊት ቀርቦ በሚሰጠው ቃል ወይም በጽሑፍ በሚያደርገው ኑዛዜ ወይም በሌላ ማናቸውም ስልጣን በተሰጠው ባለስልጣን በተረጋገጠ ሰነድ አማካኝነት አባት መሆኑን በመግለጽ ይረጋገጣል። ከሕጋዊ ግንኙነት ውጪ የተወለደ ሆኖ አይበለውና የሕፃኑ አባት ቢሞት ወይም ፍቃዱን መስጠት ባይችል፣ ከአባትየው ወላጆች አንዳቸው በእርሱ ስም ልጁን መቀበል ስለመቻላቸው የቤተሰብ ሕግ አንቀጽ 135 ይደነግጋል። በመጨረሻም አባት ልጄ ነው ብሎ ቢቀበልም አዋቂዋና ወሳኟ ግን እናት ናት። እርሷ እውነቱን ነው ብላ ካላመነች በስተቀር የአባት ማመኑ ከንቱ ነው። አባት ነኝ ብሎ የመጣውም ልጁ 18 ዓመት ከሞላው በኋላ ከሆነ ልጁ የት ነበርክ በል፣ ተመለስ፣ አባትነትንም አልቀበልም ማለት ይችላል። የዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠም 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል አመስግነናል